ወደ ሄልዝ ኤጁኬሽን ቻናላችን ተከታታዮች እንኳን በድጋሚ ወደዚህ ቻናል በሰላም መጣችሁ። በዛሬው እለት የምንማማርበት የጤና ጠባብ ትምህርት ርስ ትኩረት የሚያደርገው የጉበት በሽንነት ላይ ትኩረት የሚያደርግ ይሆናል ማለት ነው በተለይ ደግሞ በሄፓታይተስ ሲ ቫይረስ አማካኝነት ስለሚመጣ የጉበት በሽታ ምንነት ላይ ፎከስ እናድርገን እንማማምራለን። አብራቸውን ቆዩ። በአብሮነት ቆይታችን ሄፓታይተስ ሲ ማለት ምን ማለት ነው፣ እንዲሁም ደግሞ የሄፓታይተስ ሲ በሽታ ከሰው ወደ ሰው እንዴት ይተላለፋል የሚለውን ነገር በተቻለ መጠን በጥልቀት ለማየት እንሞክራለን ማለት ነው። ሄፓታይተስ ሲ የያዛቸው ሰዎች በአብዛኛው ምልክት የሚያሳዩ ባይሆኑም ግን ምልክት ካሳየው ምን ምን አይነት የበሽታውን ምልክት ሊያሳዩ ይችላሉ የሚሉት ላይ ትኩረት አድርገን እንማማራለን። ጊዜ ካላችሁ አብራችሁ ወደ መጀመሪያው ነጥብ ስመለሳችሁ ሄፓታይተስ ሲ ማለት ምን ማለት ነው? እንግዲህ ሄፓታይተስ ሲ የሚለው ቃል ሄፓታይተስ እንለት የጉበት እብጠት ወይም ጠዋሳ ልንለው እንችላለን። ለማንኛውም ግን እብጠት የሚለው ትክክለኛ እንትኑ ነው ማለት ነው ሄፓታይቲ ሄፓታይቲ ማለት ሄፓተር ከሚለው ግሪክ ቃል የተወሰደ ሲሆን ትርጉሙ ጉበት ማለት ነው። ኢቲቲስ ማለት ደግሞ እብጠት ማለት ነው። ስለዚህ ሄፓታይተስ ማለት የጉበት እብጠት ሲሆን ይህ እብጠት ግን የሚመጣው ሄፓታይተስ ሲ በተባለ የቫይረስ አማካኝነት ነው ማለት ነው። ስለዚህ ሄፓታይተስ ሲ ስንል ምን ማለታችን ነው? በሄፓታይተስ ሲ ቫይረስ አማካኝነት የሚከሰት የጉበት እብጠት ወይም መጎዳት ማለት ነው ማለት ነው። ስለዚህ ይህ ሄፓታይተስ ሲ ከሰው ወደ ሰው ቫይረሱ ይተላለፋል። እንዴት ነው የሚተላለፈው የሚለውን ነገር ስንመለከት በደም አማካኝነት ከበሽተኛው ወደ ሌላኛው ሰው ሊተላለፍ ይችላል ማለት ነው። እንዴት? በደም አማካኝነት ከአንዱ ሰው ወደ ሌላኛው ሰው ሊተላለፍ ይችላል የሚለውን ነገር እስኪ እንመልከት። አንደኛ መርፌን በጋራ የሚጠቀሙ ሰዎች ካሉ እና ከመካከላቸው አንደኛው በሄፓታይተስ ሲ በሽታ የተጠቃ ከሆነ መርፌን በጋራ መጠቀም ማለት ከአንዱ ሰው ደም ወደ ሌላኛው ሰው በመርፌ አማካኝነት ቫይረሱ ሊገባ ይችላል ማለት ነው። ለምሳሌ ሰዎች በጋራ ሆነው አደንዛዥ እጾችን በጋራ ይጠቀማሉ ማለት ነው። ስለዚህ አደንዛዥ እጹን ለመውሰድ መርፌ በመርፌ አማካኝነት እጹን ይወስዳሉ። አንደኛው ከወሰደ በኋላ ሌላኛው ደግሞ በዛኛው መርፌ የሚጠቀም ከሆነ የደም ንክክል ሊኖር ስለሚችልና ደም ውስጥ ደግሞ ሄፓታይተስ የተባለ ቫይረስ ስለሚኖር በዚህ አማካኝነት ሄፓታይተስ ሲ ቫይረስ ይተላለፋል። በሂደት ደግሞ ሄፓታይተስ ሲ በሽታ ይዘዋል ማለት ነው። ሁለተኛው ደህንነቱ ያልተረጋገጠ የደም ልገሳ የሚደረግ ከሆነ ነው፣ ወይም ደግሞ የሰውነት ንቅለ ተከላ የሚደረግ ሄፓታይተስ ሲ ሊተላለፍ ይችላል። እንዴት የሚለውን ነገር ስንመለከት እንግዲህ ጥንቃቄ የጎደለው ወይም ደህንነቱ ያልተረጋገጠ የደም ልገሳ አደረግን ማለት በሽታው ካለበት ሰው ወደ ጤነኛው ሰው በዛ ደም አማካኝነት ስለሚተላለፍ ሄፓታይተስ ሲ ሊተላለፍ ይችላል ማለት ነው። የሰውነት ንቅለ ተከላም ስንል ለምሳሌ ኩላሊት የኩላሊት ንቅለ ተከላ አንዱ ነው ማለት ነው። ስለዚህ አንዱን ኩላሊት ለአንደኛው ስንሰጥ የደም ንክኪ ወይም ቅብብሎሽ ይኖራል ማለት ነው። ስለዚህ በዛ አማካኝነት ሄፓታይተስ ሲ በሽታ ሊተላለፍ ይችላል ማለት ነው። በሶስተኝነት ደረጃ ሄፓታይተስ ሲ ከእናት ወደ ልጅ ሊተላለፍ ይችላል ማለት ነው። በወሊድ ጊዜ የደም ንክኪ ይኖራል ማለት ነው። የእናትየዋ ደም ወደ ልጅ ደም ጋ የመገናኘት እድል ይኖር ይችላል ማለት ነው። ስለዚህ በሶስተኝነት ሄፓታይተስ የሚተላለፍበት መንገድ ከእናት ወደ ልጅ ሊተላለፍ ይችላል፣ ዋት ዊ ኮል ኢት ኢን እንግሊሽ ቨርቲካል ትራንስሚሽን የምንለው። ሌላኛው በቂ ንጽሕና በሌላቸው መሳሪያዎች አማካኝነት ለምሳሌ እነዛን መሳሪያዎች መልሰን የምንጠቀም ከሆነ በሚገባ ሳናጸዳ ሄፓታይተስ በሽታ ሊተላለፍ ይችላል ማለት ነው። በተለይ የሕክምና እቃዎች ሆነው በደንብ ስትራ ላይ ሳናደርግ የምንጠቀማቸው ከሆኑ ከአንድ ሰው ደም ወደ ሌላኛው ሰው በእቃው አማካኝነት በሽታው ሊተላለፍ ይችላል ማለት ነው። ሌላኛው በግብረ ስጋ ግንኙነት ጊዜ ይህ ይህ አይነት የመተላለፈ መንገድ ግን ብዙም የተለመደ ባይሆንም ግን በሁለቱም ጾታዊ ተራክኝ የሚደረግ አካል መድማትን የሚያስከትል ከሆነ የደም ንክኪ ስለሚኖር በዚህ አማካኝነት ሄፓታይተስ ሲ ቫይረስ ሊተላለፍ ይችላል ሄፓታይተስ በሽታውም እንደዚሁ ማለት ጉዳይ ልጅ ግሽን ቻናላችን ተከታታዮች ሄፓታይተስ ሲ ምንድን ነው ሄፓታይተስ ሲ ቫይረስ ከሰው ወደ ሰው እንዴት ሊተላለፍ ይችላል የሚለው ነገር በግልጽ ተገንዝባቸዋል ብዬ አስባለሁ እስኪ አሁን ደግሞ ከበሽተኛው ወደ ጤናኛው ሰው የተላለፈው ሄፓታይተስ ሲ ቫይረስ ወደ ሌሎቹ ሰዎች ከገባ በኋላ የጉበት በሽታ ወይም ሄፓታይተስ ሲ በሽታ ሊያስከትልባቸው ይችላል። እና እነዚህ የተጠቁ ሰዎች ምን ምን አይነት ምልክቶችን ሊያሳዩ ይችላሉ የሚለው ላይ ትኩረት አድርገን እንመልከት። እንግዲህ ብዙውን ጊዜ በሄፓታይተስ ሲ ቫይረስ የተጠቁ ሰዎች ለረጅም ጊዜ ምንም አይነት ምልክት ላያሳዩ ይችላሉ። ለዛም ነው ሄፓታይተስ የተጠቁ ሰዎች ቶሎ ምልክት ስለማያሳዩ በሽታው በራሱ ዝምተኛው በሽታም ተብሎ ይጠራል። ሳይለንት ዴይዝዝ የምንለው ሄፓታይተስ ሲ ነው ማለት ነው። በርካታ ሰዎች ለአመታት ምንም አይነት ምልክት እንግዲህ በሄፓታይተስ ሲ ቫይረስ አማካኝነት ተጠቅተው ምንም አይነት ምልክት ላያሳዩ ይችላሉ። ነገር ግን ምልክት ካሳዩ ሊያሳዩ የሚችሏቸው ምልክቶች ምን ምን ሊሆኑ ይችላሉ የሚለው ነገር ስንመለከት፣ አንደኛው ድካም ነው። የማያቋርጥ ከፍተኛ የድካም ስሜት ሊሰማ ይችላል። ሁለተኛው ትኩሳት ነ የሰውነት የሙቀት መጠን ከፍ ይላሉ ማለት ነው። በሄፓታይተስ ሲ ከተጠቃል ማለት ነው። እንደዚህ አይነት ምልክት ሊታይ ይችላል። የምግብ ፍላጎት ማጣት ሊያጋጥም ይችላል። የክብደት መቀነስም ሊኖር ይችላል። ማቅለሽለሽና ይሄ ማስታወክ ኖዚያ ኤንድ ቮሚቲንግ የምንለው አይነት ምልክት ሊያሳዩ ይችላሉ። የሆድ ህመም ወይም ወይ አብዶሚናል ፔን የምንለው አይነት ምልክት ሊኖር ይችላል ማለት ነው። ሌላኛ የቆዳና የአይን ቢጫ መሆንም ሊያጋጥም ይችላል። ምልክቱ ከታየ ማለት ነው የመገጣጠሚያ ህመም ወይም ጆይንት ፔን የምንለው አይነት ምልክት ሊያሳዩ ይችላሉ ማለት ነው። እንግዲህ ሁሉም ምልክቶች በአንድ ሰው ላይ ይታያሉ ማለት ሳይሆን የተወሰኑትን ሊያዩ ይችላሉ ከላይ ከጠቀስኩላቸውን። እንዲሁም የሽንት ቀለም መጥቆር፣ ጥቁር ሽንት መሽናት ሊያጋጥም ይችላል ማለት ነው። ስለዚህ በሄፓታይተስ ሲ የተጠቁ ሰዎች ሊያሳዩ የሚችሏቸው ምልክቶች እነዚህ ናቸው። እንዲሁም ደግሞ የሰገራ ቀለም መቀየር፣ ለምሳሌ ሸክላ መሰል ከለር ያለው አይነ ምድር ዘናዳት ሊያጋጥም ይችላል ማለት ነው። ስለዚህ ከሞላ ጎደል በሄፓታይተስ ቤ ተጠቁ ሰዎች እነዚህን አይነት ምልክቶች ሊያሳዩ ይችላሉ። እነዚህን አይነት ምልክቶች ምናልባት እድሉ ገጥሞት ቅድም እንደነገርኳቸው ነው አብዛኛዎቻቸውን ምልክቱን ላታዩ ትችላላቸው ለበርካታ አመታት ግን፣ ካዩ ደግሞ ወደ አቅራቢያ ወደሚገኙ የጤና ተቋም በመሄድ አስፈላጊውን የሕክምና አገልግሎት ማግኘት ከእያንዳንዳችን ግድ ይላሉ ማለት ነው። በሄፓታይተስ ሲ ቫይረስ የተጠቁ ሰዎች እንደዚህን ምልክቶች ከማሳየታቸው በተጨማሪ ምን ምን አይነት ውስብስብ የጤና ችግሮች ሊያጋጥማቸው ይችላል የሚለውን ነገር እስኪ እንመልከት። አንደኛ የጉበት ጠባሳ ወይም ሴሮሲስ የምንለው ማለት ነው በእንግሊዘኛው። ይሄ ሊያጋጥም ይችላል። ይሄ ምንድን ነው? የጉበት ጠባሳ ወይም ሴሮሲስ የምንለው ነገር ምንድን ነው? የጉበት ህብረ ህዋሳችን በጣም ከተጎዳ እና ጠባሳ ከተፈጠረበት ጉበት መስራት የሚጠበቅበትን ተፈጥሯዊ ተግባር በሚገባ ሊያከናውን ይችላል ማለት ነው። ስለዚህ በሄፓታይተስ ሲ መጠቃት ይህ አይነት ውስብስብ የጤና ችግር ሊያስከትል ይችላል ማለት ነው። ሌላኛው የጉበት ካንሰር ወይም ሊቨር ካንሰር የምንለው ሊያመጣ ይችላል ማለት ነው። ከዚህ በተጨማሪ ደግሞ ጉበታችን በጥቅሉ ስራ ሊያቆም ይችላል ወይም ሊቨር ፌለር ምንለው ማለት ነው። ሙሉ በሙሉ ምንም አይነት ስራ ላይሰራ ይችላል ማለት ነው። ያው እንደሚታወቀው ጉበት የተባለው ኦርጋናችን በዋናነት የተሰጠው ተፈጥሯዊ ኃላፊነት አለ። ከነዚህ ውስጥ አንደኛው ከሰውነታችን ውስጥ መርዛማ ነገሮችን ማጣራት እና የማስወገድ ኃላፊነትን ይሰራል። ምግብ ማዋሃድ እና ንጥረ ነገሮችን የማዘጋጀት ስራ ጉበት ከሚሰራቸው ተግባራት መካከል የሚጠቀስ ነው የሚሆነው ማለት ነው። ሌላው ሀይል የማከማቸትና አስፈላጊ ሆኖ ሲገኝ ደግሞ ሰውነታችን እንዲጠቀምበት ያደርጋል ማለት ነው። ለምሳሌ ካርቦሃይድሬት ነክ ምግቦችን በግላይኮጅን መልኩ በሰውነታችን ውስጥ እንዲጠራቀሙ ያደርጋል። ሰውነታችን ካርቦሃይድሬት ምግቦችን ማግኘት ሲያስፈልገው ግን ይህን ያጠራቀሙን ግላይኮጅን በመሰባበር ወደ ግሉኮስ መልኩ እንዲቀየር በማድረግ ሰውነታችን አስፈላጊውን ጉልበት እንዲያገኝ የማድረግ ስራ ይሰራል ማለት ነው። ፕሮቲንም ያመርታል ማለት ነው። እንግዲህ በሽታ የፕሮቲን መመረት ምን ምን አይነት ጥቅም እንዳለው ለማወቅ ከፈለጋቸው ምናልባት በሌላ ቻናል በደብ አብራራላችሁ ነው የሚሆነው ከዚህ በተጨማሪ ደግሞ በሽታን የመከላከል ስራ ይሰራል ማለት ነው። ቫይታሚን እና ማዕድናትን በሰውነታችን ውስጥ የማከማቸት ስራ ይሰራል ማለት ነው። ስለዚህ በሄፓታይተስ ሲ ቫይረስ መጠቀም በሂደት ውስብስብ የሆኑ የጤና ችግሮችን ያስከትላል ስንል አንደኛው የጉበት ቶታሊ ስራ የማቆም ስራ ሊያጋጥም ይችላል ማለት ነው። ያ ሆነ ማለት ግን ከላይ የጠቀስኩላችሁን መሰረታዊ ስራ ተግባርና ኃላፊነት ጉበታችን እንዳይወጣ ሊያደርግ ይችላል ይህ ሄፓታይተስ ሲ በሽታ ተጠቂ መሆን ማለት። ውድ አይልስ ኤጅዩኬሽን ቻናላችን ተከታታዮች የዛሬ የጤና ጠባቅ ትምህርታችን ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በደህና ቆዩ። ባይ ባይ ባይ ባይ ባይ ባይ።